ቢያንስ ሁለት ሰዓት የፈጀ ሰርጀሪ እየሰራ ነው። ከውስጥ አወጣን ከውስጥ ጋር ወጣን በኋላ ጨጓራ መልሰን ሰፍተናል። እዚህ ጋር እየጨመርኩ ያለሁት ፒፒኤፍ ነው። ለምንድን ነው የምጠቅመው? እዚህ አሁን ኦፕሬሽን የተሰራ ቦታ ኢንፌክሽን እንዳይፈጥር እንዳይተላ፣ ያለውን ባክቴሪያዎችን፣ ፓቶጂኖችን እንዲያጠፋልን ይህንን መድኃኒት እየተጠቀምን ነው። እዚህ ጋር ደግሞ እንደምትመለከቱት የውስጠኛውን ፓርት ሰፍተን ጨርሰናል። ቢያንስ ቢያንስ እዚህ ጋር ለምድረስ ስንት ስፌት ነው የፈየድ እጀው መሰላችሁ? ከጨጓራ እስከ ቆዳ ስር ያለው አራት ዙር ነው የተሰፋው። አራት ዙር ተሰፋ ማለት አራት የስጋ ድርድር አለ ማለት ነው። እስከዛ ሰፍተን ነው እዚህ የደረስነው። በጣም የሚከብድ ጊዜ ነበር ያሳለፍ ነው። ትንሽ ወደ ሁለት ሰዓት አካባቢ ፈጅተዋል፣ እና ስራው ትንሽ ከበድ ይላል። ከብቶቻችሁን በደንብ ጠብቁ። እዚህ ጋር ደግሞ እያያችሁ ያላችሁት ቆዳውን መዝጋት ነው። ቆዳውን እየዘጋን እንገኛለን። ቆዳው ሲዘጋ ደግሞ እንዴት እንደሚያምርና ያልተቀደደ ሁላ እንደሚመስል ታያላችሁ። ቆዳው እንግዲህ ሲዘጋ በጣም የሚከብደው ከኦፕሬሽኑ ማለት ነው ከሰርጀሪው የሚከብደው ፓርት ቆዳው ነው። ቆዳው መልሶ መስፋት ማለት ቆዳው በምንም ታምር እሺ ብሎ እንትን አይልም፣ አይበሳም። እንግዲህ ያውላችሁ እያያችሁት እንዳለው በሬው በሁለተኛው ቀን ይህን ይመስላል ማለት ነው። ምግብ መብላት እምቢ ብሎ ነበረ። ጠዋት መድኃኒቶችን አደረግንለት። አሁን ትንሽ ትንሽ ይሞክራል። ከመሞክርም አልፎ የሁላችሁ እያመነዠገ ይገኛል እና ይሄ ምንድን ነው? በሕክምናው አለም ትልቁ የምንጠብቀው ውጤት ነው ማለት ነው። ኦፕሬሽኑ ፌል ቢያደርግ ይሄኛው በሬ ምንም አይበላ፣ ምን አይል ቆዝሞ ይቆም ነበረ። አሁን እዚህ ጋር እያያችሁ እንዴት እንደ እያመነጀገ እንዳለ። ስለዚህ ትልቁ ስራ የሰራ ነው፣ ስራ እዚህ ጋር ነው ማለት ነው። ኦፕሬሽኑ በትክክል ከተሰራ ፊድባኩም በትክክል ይሆናል ማለት ነው። ሶ ከብቶች ላይ ሰውም ላይ ቢሆን ማለት ነው፣ ሁሉም ነገር በትክክልና በጽዳት ከተሰራ ፊድባኩ ፖዚቲቭ የማይሆንበት ምክንያት የለም ማለት ነው። እዚህ ጋር ደግሞ የህክምና ክትትሉን እየወሰደ ነው። ይህ ህክምና ለተከታታይ አምስት ቀናት ይቀጥላል። ስለሆነ በሽታ ምንም አይፈጠርም ማለት ነው። ይህም ቪዲዮ ከወደዳችሁ በእንደዚህ አይነት ችግር ውስጥ ያለ ጓደኛ ካላችሁ ወይም ደግሞ ወደፊት ምናልባት ሊገጥማችሁ ይችላል ያላችሁት አርቢዎች፣ እያደለቡ ያሉ ሰዎችን ሼር እያረጋችሁ ይህንን የኔን ቪዲዮ አድርሶልኝ። እስካሁን ጊዜ ሰጥታችሁ ስለተከታተላችሁኝ እጅግ በጣም አርጌ አመሰግናለሁ። መልካም ጊዜ ቻ